ፎዚያ ነዋር ትባላለች። የ2017 ዓ ም የ12ተኛ ክፍል ሀገር አቀፍ ፈተና ለመውሰድ በቅድመ ዝግጅት ላይ ትገኛለች። ታዲያ ለቅድመ ዝግጅቷ የሚያግዛት የመማሪያ ግብዓቶች እርሷ በምትማርበት ትምህርት ቤት በበቂ ሁኔታ መቅረቡ ለመጪው ፈተና በተገቢው ልክ ዝግጅት እንድታደርግ አግዞኛል ትላለች። በዚያው ልክም እርሷ ያገኘችው ድልን ተቋዳሽ ያልሆኑ ተማሪዎች በውጤታቸው ላይ ሊያመጣ የሚችለውን ተጽዕኖ በእነርሱ ጫማ ሆና እንዲህ ትናገራለች። አብዛኛው ጊዜ እኔ ላይብራሪ ሳንብ ብዙ የመጽሐፍ እጥረት አይገጥመኝም እንደኔ ማለት ነው። ግን ሌላ ቦታ ደግሞ የማይገኝበት አክሰሱ የሌላቸው ብዙ ተማሪዎች ይኖራሉ። እኔ እንጃ እኔ እዛ ጋር በሆን በጣም ከባድ ነው ማለት መለወጥ እየፈለግን ለመለወጥ እንቅፋት ማለት ነው። ይሄ ትልቅ እንቅፋትም ነው። መጽሐፍ አለማግኘት ከባድ ነው። ደግሞ አብዛኛው ጊዜ አክሰሱ የሶሻል ሚዲያ አክሰሱ ምናምን ለሌላው ተማሪ ራሱ መጽሐፉን በእጁ ያገኘውና መጽሐፍ ማንበብ ስልክ ምናምን የተለያዩ ቴክኖሎጂዎችን ከመጠቀም የተሻለ ነው። ስለዚህ መጽሐፍ ባለማግኘታቸው በጣም ትልቅ ተጽዕኖ አለው ብዬ አስባለሁ። ቀደም ሲል በትምህርት ቤቶች የነበረውን የመማሪያ ግብአት ችግር ለመቅረፍ እየተሰራ ያለው ስራ ተማሪዎች ለመጪው የአስራ ሁለተኛ ክፍል ሀገር አቀፍ ፈተና በሙሉ ልብ እንዲዘጋጁ ከማስቻል ረገድ አስተዋጽኦ ላቅ ያለ መሆኑም ተነስቷል። መጽሐፎች በጣም አቬላብል ናቸው እዚህ በጣም ማግኘት ትችላለሽ። እና ከመጽሐፎች በተጨማሪ ኢንትራንስ ከዚህ በፊት የተፈተኑትን ፈተናዎች እዚህ ላይብራሪ ውስጥ ማግኘት እንችላለን። ጥያቄም እንኳን ልስራ ብቲ በራስሽ ማግኘት ባች እዚህ የየአመቱ ኢንትራንስ ኤግዛሞችን እዚህ ያስቀምጠውልን መጠቀም እንችላለን። እና እሱም አንድ አድቫንቴጅ አለው። በኒው ካሪኩለምም አዲስ የመጡት መጽሐፍቶችን እያገኘን ነው እዚህ። እንዲሁም ደግሞ ከዘጠኝ እስከ አስራ ሁለት ከሆነ በኋላ ያሉትን የማትሪክ ሽቶች እናገኛለን። ላብራቶሪ ውስጥ ፕራክቲስ የማድረግ አቅሙ አለን። እንዲሁም ደግሞ አይሲቲ ላቦችን በምናይበት ሰዓት ላይ አሁን ጥሩ ቨርዥን ያላቸው ኮምፒውተሮች አሉ። አሪፍ ነው። የትምህርት መርጃ መሳሪያዎች ፋሲሊቲ መኖር እና ለመኖር ለትምህርት ጥሩ ወይም መጥፎ ውጤት ማምጣት አንድ ፋክተር ነው። ስለዛ ያን ነገር መሟላቱ በእኛ ላይ ውጤታችን ጥሩ እንዲሆን እያደረገልን ነው። ብዛኛው ጊዜ ክፍት ናቸው ለኛ ሄደን መጠቀም በምንፈልግበት ጊዜ የትኛው ማስተማሪ ፈቃደኛ ነው እናም ደግሞ ያም ደግሞ ለኛ የተለያዩ በቪዲዮ ማንበብ የምንፈልጋቸው ነገራቶች ሊኖሩ ይችላሉ። እዛ ሄደን አክሰሱን ማግኘት እንችላለን። ለኛም ደግሞ ለቀጣይ የትምህርት ዘመናችንም ያው ኢንፎርሜሽን ቴክኖሎጂ አይደል ማወቅ አለብን። አይቲ ያጠቃቀሙንም ምንንም የሚያሳዩን አስተማሪዎች አሉን። ስለዚህ እነሱም አይቲም በተሟላ ሁኔታ አለን ማለት ይቻላል። የመጽሐፍት ግብዓትን በተመለከተ እንግዲህ አዲሱ ካሪክለም ላይ መጀመሪያ የመጣው ሶፍት ኮፒ ሆኖ እዚሁ ፕሪንት አድርገን ነበረ ስናስተምር የነበረው። አንዳንዶቹ በዛ ጊዜ የነበሩ የግብዓት ችግሮች፣ በሂደት ግን መጽሐፉ ታትሞ ከመጣ በኋላ ይህ ችግር ተቀርፏል። ሁለተኛ ደግሞ በኦንላይን መጽሐፍቶቹ በፒዲኤፍ ደረጃ ይገኛሉ። ስለዚህ ተማሪዎች በሞባይላቸው ላይ የፒዲኤፉን መጽሐፍ የማግኘት እድል አግኝተዋል። ስለዚህ መጽሐፉን መሸከምም ላያስፈልጋቸው ይችላል። ግን ዞሮ ዞሮ በዚህ ደረጃ ቤታቸው ሪፈር ለማድረግ ይችላሉ። በሌላ በኩል ደግሞ ላይብራሪ ውስጥ እነዚህም በበቂ ሁኔታ መጽሐፍቶች ተደርገው ይህንን የመጽሐፍ የነበረውን እጥረት በአጭር ጊዜ ውስጥ ተቀርፏል። በሌላ በኩል ተማሪዎችን ከውጤት ማሽቆልቆል ለመታደግ፣ ወደ ኋላ ከመቅረት ለማዳን የመማሪያ መጽሐፍትን ለሁሉም ተማሪዎች በበቂ ሁኔታ የማዳረስ ጥረት ያለባቸው ትምህርት ቤቶች ችግሩን ዘላቂ መፍትሄን እስኪያገኝ አማራጭ መንገዶችን ተግባራዊ እንዲያደርጉ መምህራን ይመክራሉ። የግብዓት ወሳኝ ነገር ነው። ምክንያቱም የትምህርቱን ዝርዝር ሀሳብ ተረድተሽ ለማወቅና ለፈተናም ለመዘጋጀት እንዲሁም በዛ ክፍል ደረጃ የሚሰጠውን የትምህርት ኮንቴንቱ በሙሉ ኮንሴፕቱ ለመያዝ እንድትች ግብዓት ወሳኝ ነው። ግብዓት ግን በምን መልኩ ይሟላል? በሶስት በአራት መንገዶች ይሟላል። አንደኛው የሚሟላው መምህሩ ለተማሪዎቹ የሚያስፈልገውን ዋነኛ ዋነኛ ነጥቦችን በሰሌዳ ላይ በመጻፍ ልጆቹ ያንን እንዲያገኙት ያደርጋል። ይሄ ሁለት ነገር ነው። ተማሪዎች ጊዜ ሰጥተው ቁጭ ብለው ላይሰሩ ይችላሉ። ግን እየጻፍሽ ኖት እንዲይዙ እያደረግሽ ስትሰሪ ሁለት ስራ ነው የምትሰሪው። አንደኛ ግብዓቱን የጎደለውን መረጃ እያሟላሽ ነው፣ በሌላ በኩል ደግሞ ሀሳቡን እንዲረዱት እያደረግሽ ነው እና እየተሟላ የመሄድ ነገር አለ። የትምህርት ሚኒስቴር የትምህርት ቤቶችን መሰረተ ልማት በማሟላት ምቹ የመማሪያ አካባቢን ለልጆች ለመፍጠር በጀመረው የትምህርት ለትውልድ ንቅናቄ እስካሁን ከ52 ቢሊዮን ብር በላይ የሚገመት ሀብት በማሰባሰብ ወደ ስራ ገብቷል።